የናቁ ሁሉ ሲያዩ ይደነግጣል። እግዚአብሔር አብሮ ይሆናል። ከሌላው ሕዝብ የሚለየኝ ይሄ ነው። ከተማረው የሚለየኝ ይሄ ነው። አብሮ ካደገው የሚለየኝ ይሄ ነው። ከሀብታም የሚለየኝ ይሄ ነው። ምንድን ነው የሚለይ? ሲሄድ አብሮኝ ይሄዳል። ስገባ አብሮኝ ይገባል። ስወጣ አብሮኝ ይወጣል። ስናገር አብሮኝ ይናገራል። የነቀልኩትን ይነቅላል፣ ያጸደቅኩትን ያጸድቃል። በምገባበት ሁሉ እግዚአብሔር ካንተ ጋር ይሆናል። ዘጻት ምዕራፍ 33 ቁጥር 16 በምድር ፊት ካለው ህዝብ ሁሉ እኔና ህዝብ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ፣ እኔና ህዝብ በአንተ ዘንድ ሞገት ማግኘታችን በምን ይታወቃል? በአዲሱ መደበኛ ትርጉም ላይ ሃለወትህ ከኛ ጋር ከሌለ ነው የሚል ህልውና፣ አብሮነት ከኛ ጋር ከሌለ እኔና ይህ ህዝብ አስፓልት ላይ ከሚተራመሰው ዕቁብና ድር ከሚገባው ህዝብ፣ ባስ ላይ አብሮን ከሚሳፈረው ህዝብ በምን እንለያለን? ዘ ኦል ሊቲንግ እኛ ልዩም ያደረገን አንተ አብረህን መሆነን። እኔም ያለኝ ሱቅ አይነት አላቸው። እኔም ያለኝ ዲግሪ አይነት አላቸው። እኔ ያሉኝ ዘመዶች አይነት ዘመድ አላቸው። እኔን ግን የሚለየኝ አንተ አብረህን መሆን ነው። አንድ ሰፈር ነው ስራችን። ከአንድ ትምህርት ቤት ነው ግራጆት ያደረግነው እኩሉ ሀገር የቀየር ነው። ዋትስ ዘ ዲፍረንስ፣ ልዩነቱ አንተ አብረህ መሆን ብቻ ነው። ያንተ አብሮነት ነው የሚለየኝ። አላደርገውም ያለ አንተ፣ አላረገውም ያለ አንተ አንድ እርምጃ አጠገባችሁ ላለ ሰው ንገሩት። እኛን የሚለየን እግዚአብሔር ነው በሉት። በጣም ደስ የሚለኝ ባይዘወ በምድር ካሉ ሕዝቦች መካከል ልዩ የሚያደርገን የሚል ቃል ልክ አንድ አይነት አይደለን። አንድ ላይ ወረፋ ስላገኘን አንድ ቢሮ ተሰልፈን ስለሆነ አንድ አይነት አይደለን። እናንተ ከማትለያለ ከሁሉም እንለያለን። አንተ ከነንትና ትበልጣለህ። አዎ ልዩ ነኝ እኔ። ምንድነው ልዩነት? አብሮኝ የሚሄድ አምላክ አለ። በቃ ዛሬ አርብ በዚህ በረከት ነው የሚሸኛችሁ። ምንም ነገራችሁ ውስጥ እግዚአብሔር አብሯችሁ ይግባ። ማን ታራዳ ሰምተሻለሽ? አብረውሽ ነው የሚሰሩት፣ ግን አንድ አይነት አይደላችሁም። አብረን ነው የምንማረው፣ ግን አንድ አይነት አይደለንም። እኔ አንድ የሆነ ነገር አለኝ። ልባረካችሁ ነው አሁን። ቆ ልንገራችሁ፣ አንድ ሁለት ሶስት ነገር ነግራችኋለሁ። ከዚህ ከአርብ በኋላ አንዷንም ሰከንድ ያለ እግዚአብሔር ሰው አያገኘ ለሻይ ቢያገኘው አብረውህ ነው ቢሮ ቢያገኙ፣ አብረህ ነው። መስሪያ ቤት ሲገባ አብረህ ነው። ትምህርት ቤት ስገቢ አብረሽ ነው። በምገባበት ሁሉ እግዚአብሔር ካንተ ጋር የሆነ የሆነ ሰው ላይ እናገርበታለሁ እንኳን ጠላቶች፣ ወዳጆች ብቻ ሀና ያገኙ ያገኘ ሁሉ እግዚአብሔርን ያገኛ ማካፋዲ አለከቦሳ ራፋካቲያማ በምድር ካሉ ሰዎች ሁሉ የሚለይሽ ምንድን ነው? ህልውና ነው። የሆነ የሚያጅበኝ ነገር አለ፣ አብሮኝ የሚራመድ ነገር አለ፣ ጀርባይ ላይ ከበድ ያለ ነገር አለ። ሁሉ እኮ ኪቦርድ ይጫወታል እንዴ? ሁሉ የሙዚቃ ይጫወታል። ላይ ከሚሞዝቀው ሁሉ ኪቦርድ ከሚጫወ ረ መለየት ትፈልጋለህ? አገልግሎትህን ሳይቀር ይቀይረዋል። ያንተ አገልግሎት በህልውናው ይታጀባል። ሰው አይኑን ጨፍኖ ስታልፍ ያውቃል። ማላከባሳ ከሌላው ህዝብ የሚለየኝ ይሄ ነው። ከተማረው የሚለየኝ ይሄ ነው። አብሮ ካደገው የሚለየኝ ይሄ ነው። ከሀብታም የሚለየኝ ይሄ ነው። ምንድን ነው የሚለይ? ሲሄድ አብሮኝ ይሄዳል። ስገባ አብሮኝ ይገባል። ስወጣ አብሮኝ ይወጣል። ስራመድ አብሮኝ ይራመዳል። ስናገር አብሮኝ ይናገራል። የነቀልኩትን ይነቅላል። ያጸደኩትን ያጸድቃል። ሁለት ሰው እላዩ ላይ ከዚች ደቂቃ ጀምሮ ይበል። ማንም ሰው ብቻዬን አያገኘኝ። ይሁን አለ። ባለፈው ሰው ነግሬያቸዋል። እስራኤል በምድረ በዳ ሲሄድ አንድ ለየት ያለ ህዝብ እየተባለ ነው የተወረው እንዴ፣ መደንገጥ አለባቸው። አንድ አይነት ነው ስራችሁ። ፌሮ ነው ያንቺ፣ ፌሮ ይለያል። ምንድነው የምትሰራው ብረት? ምንድነው የምትሰሪው ብረት? ፌሮ፣ ፌሮ፣ ፌሮ። ያንቺ ጋር ግን ይሰለፋሉ እግዚአብሔር ምስክሬ ነው፣ እኔ ነብይ ከሆንኩ በዚህ አመት ስራ ቦታችሁ ላይ የሆነ ነገር አላት ይባላል። እሷማ የሆነ ነገር አላት ይባላል። እሱ የሆነ ነገር አለው ይባላል። ለየኝ። ህንፃው ላይ ካሉት ለየኝ። ጸጉር ሰሪ ነው፣ ሁሉም ይህንን ለየው። ታክሲ ነው የሚነዳ፣ ሁሉም ሁሉ የሌለየው። አንድ ቀን ዘፍጥረት ምዕራፍ 39 ላይ ዮሴፍ የሚባል ሰው ተሽጦ ጲጢፋራ ቤት ገባ። ዘፍጥረት 39 ገባ የገባው አነያ ከአባቱ ቤት ወጥቷል። ድሎቱን አጥቷል። የሚያምረውን ልብስ በወንድሞቹ ተገፏል፣ ተሽጧል፣ ቋንቋቸውን የማያውቃቸው በአድ ምድር ሄዷል፣ ተቀጥሯል። ሰው ቤት ገዝተው ቀጥረውታል። ይህ ሁሉ መንገድ እግዚአብሔርም ከዮሴፍ አልነጠለው። ቁጥር ሁለት ላይ አንብቡት። 39 ቁጥር ሁለት ሁላችሁ ጮክ ብላችሁ አንብቡት እስቴ ምን ምን ምን አልሰማሁሽማ። አረ ድንኳኑ ዝም እያልሽ ነው? ከጋሼ ጋር እኮ አይደለም ከዘበኛው ጋር የተቀጠረው ባለስልጣን ቤት ነው። እግዚአብሔር ግን ከባለስልጣኑ ጋር አይደለም። እግዚአብሔር ግን ከሴትየዋ ጋር አይደለም። እግዚአብሔር ከዮሴፍ ጋር ናድያላአካ የተዋረደ ቦታ አስቀምጠውሃል። እግዚአብሔር ግን ከአንተ ጋር። ምን አይነት ነገር ነው ባካችሁ? ማካቫዲያ ማቶ ካባዲያ የተቀመጥክበት ቦታ ብቻና አትቀመጥ ትቀመጥ ይሁን እሳት አለፈ ባቅ ለነማጋዲያ ማቶ ሬቬንያ ጃጋባጋባጋቬንያ ከባሳ ከማጋ ነበረ ከማጋነ ነበረ ከማጋነ ነበረ ትናንት ተሽጦ ከመጣው ጋር፣ ትላንት ጉድጓድ ከተጣለው ሰው ጋር፣ በር ላይ ከተቀመጠው ጋር አው እግዚአብሔር ግን ከዮሴፍ ጋር ነበር። That is a difference ያ ነው ልዩነት። አገልጋዮች አገልግሎት የኤክስፒሪየንስ ውጤት አለ። አገልግሎት የስማርትነት ውጤት አለ።

አንዳንዱ ስታልፍ ተወደ አንዳንዱ ነካኸኝ ይላል፣ አንዳንዱ አፈሩሮ ሲጆል አሮን ነው ምን እንደሚሆን የእኔ ስማርትነት የለበትም። አንድ ነገር ግን እርግጠኛ ነኝ፣ በልጅነት የገባልኝ ኪዳን አለ። ቁም እንጂ እኔ አብሬ ይቆማለሁ ብሎኛ ልናገርባችኋ። የገባህበት ብቻህን አትገባ። አንድ ሰው ላይ ልተነብኝ ነው ከኋላ ገብቶ ከፊት የሚሆን ሰው የሆነ መስሪያ ቤት ላይ እየተነበይኩ ነው የሆነ ድርጅት ላይ እየተናገርኩ ነው የሆነ ሰፈር ላይ እየተናገርኩ ነው ከኋላ ትገባለ ግን ከፊት ትሆናል ምንድን ነው እግዚአብሔር ከእሱ ጋር ነበረ የእግዚአብሔር ህልውና ልዩነት ያመጣል ማጋቫንዴ ሌካ ባወሳ አንድ ነገር እርግጠኛ ሆኜ ልንገርህ ስትወጣ ይከብዳል ጀርባ ጀርባህ ላይ ይከብድሃል ጀርባህ ላይ። ቤት ስትገባ የሆነ ክብር አብረው ይገባል። አጋንንት ራሱ ይወድቃል። መንገድ ላይ ሰው አግኝቶ ይሰጠሃል። ያስቀየሙን እሳ ይገባል። ስምህን በክፉ ያነሱ ይወድቃል። እግዚአብሔር ራሱ ይዋጋላል። ልተነብ ነው ማከ የምትፈሩበት ሞገስ ይውደቅባል። ሩቅ ያሉ ይፈሩሃል። አጠገብ ሳይደርሱ ይፈሩሃል።

ልዩነቴ ነህ። የእኔ ስፔሻሊቲ ንግግር ስለምትችል ነው? ኧረ አይደለም። ምንድን አክቲቭ ስለ ኧረ አይደለም። አብሮኛል። እርሱ ግን አንድ ጊዜ አልተውህም ከቶም አልጥልህም ብሏል። ስለዚህ ነው እግዚአብሔር ይረዳኛል። ሰው ምን ያደርገኛል? እግዚአብሔር ግን ከዮሴፍ ጋር ነበረ። ምን ምን ምን? አሁን እግዚአብሔር ከዮሴፍ ጋር ካለ ቀጥሎ የሚሆን ነገር አለ። እግዚአብሔር አብሮ ሲኖር ብቻ አይደለም። እግዚአብሔር አብሮ ሲኖር ኤፌሶንን ጥት ታረጓለ፣ ብቻ አይደለም እግዚአብሔር ከእሱ ጋር ነው። እንዴት እንደ ቃሉ በልቶታል። አዲስ ኪዳን ይወጣዋል፣ ይወጠዋል በቃሉ ራይ ይለዋል። ብቻ አይደለም፣ ይታያል ፈጠጥ ብሎ ልበለው። እግዚአብሔር ከዮሴፍ ጋር ነበረ ይልና ቆይ፣ አንድ እንድታይ ይሄ ሰውዬ አገሩ አይደለም፣ ስደተኛ ነው እግዚአብሔር ከእርሱ ጋር ነበረ ይልና ኑሮው ተቃናለት። በዚህ ዓመት ኑሮ ይቀናል። ለምንድነው? የሆነ ነገር አለ፣ ሃይል አለ። ቀጥ ይልልሃል፣ ይቀናል። ምነው? እግዚአብሔር ከእሷ ጋር ነው። እግዚአብሔር ከእሷ ጋር ደና ሰው ፈልግና ንገረው። ና በዚህ ዓመት በለው እዚአብሔር ከኔ ጋር ስለሆነ ይቃናልኝ አል የሚጣመምብኝ ነገር አይኖርም በለው። አረ የሆነ ሰው ላይ ልተነብይ ነው። ምንም ብትጀምር ይዘልቃል። ምንም ብትጀምር ይዘልቃል። እዚአብሔር አብሮ ስላለ ይቃናለ አሁን ለምን ብቻን ትታገላል? የሰማይና የምድሩን ፈጣሪ ልዑሉን እግዚአብሔር እንደ ይዛ አትንቀሳቀስም። እንደ ትላንት የናቁ ሁሉ ሲያዩ ይደነግጣል። እግዚአብሔር አብሮ ይሆናል። ታግለም ቢያለ ኑሮ ይቃናላል። ለምን እግዚአብሔር ካንተ ጋር ነዋ? በቃ ብቻዬን በቃ አንዴ ኑሮ ተቃናለት ቀጥልልኝ እርሱም በግብፃዊ አሳዳሪ ቤት የሚቃናልኝ በወንድሜ እንኳን አገሬ ላይ እንኳን የተወለድኩበት ስፈር እንኳን እዚህ ግብፃዊ ቤት ነው የሚቃናልኝ። እዛው ላይ ቁጥር ሀ አንድ ላይ ይሁን እንጂ ዮሴፍ እዚያ እስር ቤት ባለበት ጊዜ ሁሉ እግዚአብሔር ከእርሱ ጋር ነበረ። ከጲጢፋራ ቤትም ወጥቶ እስር ቤት ሲገባስ፣ አይ እንግዲህ አበዛው፣ አንተ ደግሞ አንከራትትከኝ፣ እዛም እዚህም ይዘህ ይሄድክ በልበል አላለው። ልክ የግብፅ እስር ቤት ስትገባ ልሳኔ ያምራል። ምንድን ምንድነው ትላለህ? ህልውናው የግብፅ እስር ቤት የሆነ ነገር አለ። ዮሴፍን እናስራለን ብሎ አብረው እግዚአብሔር እናስረዋል። ገብቷል ቤቱ እዛ ልባርካ የምታድርባት ኩሽናም ትሁን አንድ ክፍልም ትሁን ዳር ላይም ትሁን፣ እግዚአብሔር አብሮሽ ይሆናል። እግዚአብሔር አብሮሽ ይሆናል። ቆይ ይህ ልተንብ። እግዚአብሔር አብሮም የሆነው በሁኔታ አይደለም። አንዳንድ ጊዜ ሰምታችኋል። አይ እሱንማ ጌታ ትቶ ትሄደ፣ የት ይሄዳል ትቶ? ኦረዲ የመንፈሱን ማደሪያ ሰጠን፣ ትቶ የት ይሄዳል? ኢሳያስ 43 ላይ እንደዚህ ይላል እኔ ከአንተ ጋር እሆናለሁ አለ። መቼ? መች? የት? በውሃ ውስጥ ባለፍክ ጊዜ በእሳቱ እንዴ የእግዚአብሔር አብሮነት ከዚህ ቀን በኋላ ጋቫኒያ ላካቫኒያስ ለተንቤ አንድ ሰው ላይ እሳትም ውስጥ እግዚአብሔር አለ፣ ውሃ ውስጥም እግዚአብሔር አለ፣ ሰው ሲነሳብም እግዚአብሔር አለ፣ ነፍስን ሲፈልጓትም እግዚአብሔር አለ፣ ሲያነግሱም እግዚአብሔር አለ፣ ሲያወርዱም እግዚአብሔር አለ። እግዚአብሔር ላይለየ አብሮ አብረ ሆነዋል። ኢየሱስ ለዘላለም ጌታ ነው። እኔ በዚህ ቃል ነው የምባርካችሁ። አይለይሽም። ይህንን አመት ይህንን አመት አመት እግዚአብሔር አይለየህም። ሁሉም ወር ውስጥ እግዚአብሔር አለ። ሁሉም ወር ውስጥ እግዚአብሔር አብሮህ አለ። ያዕቆብ ሆይ፣ እስራኤል ሆይ፣ በእሳት ውስጥ ባለፍክ ጊዜ እኔ ከአንተ ጋር እሆናለሁና ቀጥሎም እሳቱ አመድ አያረግህም ነው የሚለው በእኔ ትርጉም እንደዛ ነው የሚለው። አንተ በእሳቱ ስታልፍ አብሬ ስላለው እሳቱ አመዳ አረግ፣ ምንም ኢፌክት የለውም። የእሳቱ ኢፌክት እሳቱ በአንተ ህይወት ላይ የሚያመጣው ነገር የለም። ለምን? አብሬ ነው ያለሁት። እንደዚህ አላያችሁም እንዴ? ሶስት ሆነው ተጠላው አራት ሆነው የወጡትን ለማን ልናገርበት? ከገባህበት እሳት ውስጥ ለሹመት ተጠርተህ ተወጣል። ከገባበት ምድረ በዳ ለክብር ተጠርተህ ትወጣለህ። ለኃይል ተጠርተህ ትወጣለህ። ለበረከት ተጠርተህ ትወጣለህ። ይሁን አለ የሆነ ክብር አለ። እግዚአብሔር አምላክ ምስክሬ ነው። ከዚህ ከአርብ ከሰዓት በኋላ ጀምሮ ከነማ ያካዳሳ ብቻህን ቤት ስቁጭ ብለህ ድምጽ ትሰማል። ሰው ሁሉ ጥሎ ሄዶ አይዞ የሚል ድምፅ ሰማል። የሆነ የሚያግዘ ኃይል እንዳለ ይሰማሃል። ናካፋዲያ ናካፋዲያ ሳካ ብዙ ሰው በተሰበሰበበት ልዩ እንድሆንክ ይገባሃል። እግዚአብሔር አብረው እንደሆነ ይገባሃል። ልዩነትህ እግዚአብሔር ነው። ልዩነትህ አምላክ ነው። ልዩነትህ አላባፋት ይካባራሀ ያፌፋፋፋዲያ ማኮፈን ዳኪፋ ዘፕሪፋዲያና ኮበከማ ተከማሳ ራፌዲያና ኩጄማ ራፌን ደግሊፋዲያሳ ወራፋካዲያ ነካባ ተካባ ራፋዲያ ከተሰበሰበ ሰው መካከል የሚለይ ሞገስ። እቺን ራሳቸው ላይ ተናግሩ። አንተ ከኔ ጋር ከሌለህ በሉት እኔ ከሌሎቹ በምን እለያለሁ? አንተ ከኔ ጋር ከሌለህ ልጆቼ ከሌሎቹ በምን ይለያሉ? አንተ ከኔ ጋር ከሌለህ ቤቴ ከቤታቸው እንዴት ይለያል? እግዚአብሔር እንደዚህ ይላል አለው። ይቃናል።